ሰላም ጤና ይስጥልኝ። እንኳን ደህና ያመጣችሁ። ይህ ፕራክቲስ እንግሊዝኛ የዩቱዩብ ቻናል ነው። ባለፈው በለቀቁት ቪዲዮዎችን ላይ ስለ አድቨርቦች ሰፋ ያለ ማብራሪያ ለማየት ሞክረናል። በዛም ምሳሌ መሰረት እስኪ ዛሬ ስለ አድቨርብ ያላችሁ ኮንሰፕት የተወሰኑ አሳይመንቶች ጥያቄዎችን በመስራት ያው ትፈትሻላችሁ ማለት ነው። እስቲ እነዚህ ጥያቄዎችን ሙሉ ሙሉ ከሰራን ስለ አድቨርብ ያለንን ኮንሰፕት እና ሰዋሰዋዊ ስትራክቸር በጣም ኮንፊደንስ ይኖረናል ማለት ነው። የመጀመሪያውን ጥያቄ ፓርቲ አሁን ይሄ ነው። ከአንድ እስከ አምስት ያሉ ጥያቄዎች ናቸው የምትሞክሯቸው። እንግዲህ አንደርላይን ዘኮረክት አድቨርብ ኦፍ ማነር ኢን ሴንቴንስ የአድቨርብ አይነቶች በዋናነት አድቨርብ ኦፍ ማነርን ሪፈር አድርገናል። እንግዲህ ስለዚህ እዚህ በተሰጡት አረፍተ ነገሮች ውስጥ በደንብ በጥንቃቄ ታነቧቸውና አድቨርብ ኦፍ ማነር የሆነውን ለይታችሁ ታወጣላችሁ ማለት ነው። እዚህ ጋር በብራኬት የተሰጡ አሉ አጀክቲቭ ወይም አድቨርብ ወይም የተለያየ አይነት የአድቨርብ አይነቶች ነው እዚህ ጋር የተቀመጡት ማለት ነው። ከነዚህ ውስጥ አድቨርብስ ኦፍ ማነርን ለይታችሁ ታወጣላችሁ። ጥያቄው ይሄ ብቻ አይደለም ይቀጥላል። እዚህ ጋር ደግሞ የምትሰሩት ምንድን ነው Um, change the adjectives in ሃውስ ዊዝ ዚ ኮሬክት ኢንዲንግ ይላል። አሁን እዚህ ጋር አረፍተ ነገሩ ሙሉ አይደለም። በብራኬት የተሰጡ ቃላቶች አሉ አድጀክቲቭዎች ናቸው። አብዛኞቹ አድጀክቲቭዎችን ተጠቅመን አድቨርቦችን ወይም የግስ ገላጆችን በቀላሉ ፎርም ማድረግ እንችላለን። እና እስቲ እነዚህ አድጀክቲቭዎች ወደ አድቨርብ ወይም ግሱን ለመግለጽ ስንፈልግ በምን አይነት ቅርጽ እንደምንጠቀማቸው ነው። ስለዚህ በብራኬት የተሰጡ ቃላቶች ወደ አድቨርብ ቀይራችሁ ታሟሉታላችሁ ማለት ነው። አረፍተነገሩ ማለት ነው። ያው መልሱ በስተመጨረሻ ይሰጣል ለእያንዳንዱ ማለት ነው። ግን እናንተ መልሱ ከማየታችሁ በፊት ቪዲዮን ፖዝ ያደረጋችሁ ጥያቄውን በጥንቃቄ እየተሰሩታላችሁ ማለት ነው። ያው እዚህ ጋር ይሄን ስትሰሩ ማች ያደረጋችሁ ነው። እዚህ ጋር ከኤ እስከ ጄ ያው ማች የምታደርጉበትን ኮለመን ተሰጥቷል። እዚህ ጋር መጀመሪያ በራሳችሁ ስሩት። ከዛ በኋላ ደግሞ ኮንሰፕቹአሊ እዚህ ጋር ካለው ማች እያደረጋችሁ መልሱን ታስቀምጣላችሁ ማለት ነው። እዚህ ጋር ደግሞ የምትሰሩት ምንድን ነው ኮምፕሊት ሴንቴንስ ዩዚንግ አጀክቲቭስ ቢሎ ኢን ዘይር አድቨር ፎርም። ምሳሌ እዚህ ጋር ሃርድ፣ ኳይት፣ ፒስፉል፣ ሃይ፣ ጉድ ተሰጥቷል። አሁን እነዚህ አጀክቲቮች ናቸው። እነዚህ አጀክቲቮች እዚህ ጋር በአድቨርብ ፎርማቸው ነው አረፍተ ነገሩ ላይ የምታስገቧቸው ማለት ነው። ሶ ዛት ዊ ካን ሀቭ ኮምፕሊት ቶውት ሙሉ ሀሳብ እንዲኖረው ታደርጋላችሁ አረፍተ ነገሩን ማለት ነው። ሀርድ፣ ኳይት፣ ፒስፉል፣ ሀይ፣ ጉድ አድጀክቲቮች ናቸው። በአድቨርብ ፎርማቸው አረፍተ ነገሩን ሙሉ ታደርጋላችሁ ማለት ነው። ኦኬ መልሱ ደግሞ ያው ይሄ ይመስላል። እናንተ ቪዲዮን ፖዝ ያደርጋችሁ ያው ታመሳክራላችሁ ማለት ነው። ይሄ ነው ማስታኪያዎች ካሉ ያው ቪዲዮን ሪፈር ባክ ታደርጋላችሁ፣ እንዲሁም እዛው ጥያቄው ላይ እንትን ታደርጋላችሁ ማለት ነው። ታንክ ዩ ፎር ዋቺንግ ሃፕ